ሁሉ ቢተባበር ማን ረማተ ይደርሰደ ነበር። ሁሉም ባንድነት ቢማማ ቢረዳዳ ሁሉም ባንድነት ቢማማ ቢረዳዳ ሁሉም ባንድነት ቢማማ ቢረዳዳ ሁሉም ባንድነት ያም ያም ቢተባበር

ሰው ለሰው ቢፋቀር ሁሉም ቢተባበር የበጎ ፍቃድ አገልግሎት ጽንሰ ሐሳብ እንደ የህብረሰቡ የእድገት ደረጃና የአካባቢ ሁኔታ የሚለያይ በመሆኑ አንድ ወጥ ትርጉም ባይኖረውም የተባበሩት መንግስታት ድርጅት የበጎ ፍቃድ አገልግሎት የሁሉም ስልጡን የማህበረሰብ አካልና ውጤት ነው ይለዋል። የበጎ ፈቃድ አስተዋጽኦ በተለያዩ መስኮች እያንዳንዱ ሰው ያለ ትርፍ ፍለጋ ያለ ክፍያ ሙያዊ አጽንኦት ባልርኦት ባልተጫነ ሁኔታ ለማያውቋቸው ግለሰቦችና ለሚያውቋቸው ጎረቤቶቹ ለማህበረሰቡና በጠቅላላው ለህዝቡ የሚያበረክቱት አስተዋጽኦ ሁኔታ ለማያውቋቸው ግለሰቦችና ለሚያውቋቸው ጎረቤቶቹ ለማህበረሰቡና በጠቅላላው ለሕዝቡ የሚያበረክቱት አስተዋጽኦ መሆኑን ያመለክታል። የበጎ ፈቃድ አገልግሎት እድሜና ጾታ፣ ማህበራዊ ደረጃ፣ መልክዓ ምድራዊ ወሰን ሳይገድበው የሰብአዊነት መርህን ብቻ መሰረት በማድረግ የሚሰጥ ወይም የሚከወን ተግባር ነው። ውድ የተከበራችሁ የፕሮግራማችን ተከታታዮች፣ ዛሬ ለማስተዋወቃችሁ የወደድነው በጉባ ላፍቶ ወረዳ በሁለት ሺህ አስራ ሰባት አስራ ስምንት በክረምት በጎ ፍቃድ አገልግሎት የተሰሩ ተግባራትን ነው። ተያዘው የክረምት በጎ ፍቃድ ስራ የተለያዩ የህብረተሰብ ክፍሎችን በማሳተፍ ስራዎች እየተሰሩ ነው። ስራዎቹ በወረዳው አብይና ቴሌኮሚቴ ተቋቁሞለት መሰራት ያለባቸው ተግባራት እየተከናወኑ ይገኛሉ። ይገኛሉ የተለያዩ የተለያዩ አልባሳትን፣ የምግብ እህል በማሰባሰብ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ድጋፍ እየተደረገ ሲሆን በወረዳው በተለያዩ ቀበሌዎች የአቅመ ደካማ ቤቶችን በአዲስ መልክ በመስራትና ጥገና ለሚያስፈልጋቸውም ጥገና በማድረግ ማህበራዊ ግዴታውን እየተወጣ ነው። የድጋፍ ስራው ወረዳው አጠናክሮ እየሰራበት ሲሆን ለሁለት ሺህ አስራ ስምንት ዓመተ ምህረት የትምህርት ዘመን አንድ ደርዘን ደብተር ለአንድ ተማሪ በሚል መሪ ሐሳብ እስካሁን ከሁለት መቶ ደርዘን በላይ ደፍተር በማሰባሰብ እና ለተማሪዎች ድጋፍ ለማድረግ የቅድመ ዝግጅት ስራዎችን እየሰራ ይገኛል። ባለፈው ወረዳ በ2017 ዓመተ ምሕረት የክረምት ወቅት የጀመራቸውን የበጎ ተግባር ስራዎች አጠናክሮ የቀጠለ ሲሆን በጎነት ለኢትዮጵያ ከፍታ በሚል መሪ ሐሳብ በሚካሄድ የክረምት በጎ ፈቃድ አገልግሎት 52693 ሰዎች በጎ ስራዎች ለማሳተፍ ታቅዶ 51278 ሰዎች የተሳተፉ ሲሆን ከዚህ ውስጥ 28875 ወጣቶች ሲሆኑ በአጠቃላይ የተሰሩ ስራዎች በገንዘብ ሲተመን 63 ሚሊዮን 607347 ብር እንደሚደርስ የጉባ ላፍቶ ወረዳ ወጣትና ስፖርት ጽሕፈት ቤት ኃላፊ ወይዘሮ አስንቃ ምስጋናው የገለጹትን ተከታትለን እንመለስ። አስንቃ ምስጋናው የክረምት በጎ ፍቃድ እዚህ ላይ ተንተን ያለ ሁኔታ ያስፈልገዋልና በጎ ፍቃድ ማለት ዜጎች ለዜጎች በፍቃደኝነትና በተነሳሽነት ተመስርተው ለዜጎች የሚሰጡት ተግባር ወይም የሚሰጡት ስጦታ ማለት ነው። ይህን በጎ ፍቃድ ስራ ሲሰሩ ስራቸውን ከማህበረሰቡ ጋር ያስተዋውቃሉ፣ እንዲሁም ማህበረሰቡን ይጠቅማሉ፣ እንዲሁም የሀገሪቱን እንዲሁም የአካባቢውን